ሰላም ውድ የፍኑት ወንጌል ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? አለን እግዚአብሔር ይመስገን፣ በእግዚአብሔር ቸርነት እስከዚህ ሰዓት ቆይተናል። ኤፍሮን ነኝ። ስለ አንድ ርዕስ የምንወያየውናል እየሆናል ርዕሱንም ያው ተምኔሉ ላይ የታችሁታል ብዬ ተስፋ አደርጋለሁ። ግን ድጋሚ ለማስታወስና በደንብ ለማብራራት ያክል ስለ ጌታችን ዳግም ምጽአት ምልክቶች በሰፊው እንመለከታለን። እነዚህ ምልክቶች በምናይበት ሰዓት ግን ጌታችን መሽ ነው የሚመጣው? ለምንድን የሚመጣው እና ሌሎችም አይነት ጥያቄዎች የሚመልሱላችሁ ይሆናል። ይህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ከሁለት ሺህ ዓመታት በፊት ወደ ምድር መጥቶ በመስቀል ላይ ሙቶ ዳግመኛም እንደሚመጣ ቃል ገብቶልናል። በአሁኑ ግን ለምን የሚመጣ ይመስላችኋል? ተናገሩ፣ እየሰማችሁ ነው። እሺ ልንገራችሁ፣ ለመፍረድ ነው። ስለዚህ ጥያቄያችን የሚሆኑ መሽ ነው የሚመጣው መጽሐፍ ቅዱሳችንን ስንመለከት አምላካችን ከመምጣቱ በፊት የሚከሰቱ በጣም ብዙ ምልክቶች እንዳሉ ይነግረናል። ስለዚህ እነዚህ ምልክቶች በማየት ለፍጻሜው መቅረባችንን አለመቅረባችንን እንመለከታለን ማለት ነው። አሁን ተጋባን አይደል? ወደ ምልክቶቹ እናልፋለን። የመጀመሪያው ምልክት ጌታችን ደቀ መዛሙርቱን ስለመምጣቱ መምጣቱ ምልክት ሲጠይቁት የነገራቸው ነገር እጅግ ያስደንግጣል ምን አላቸው መሰላቸው ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናልና እነዚህም ሁሉ የምጥ ጣር መጀመሪያ ናቸው የምጥ ጣር መጀመሪያ ናቸው እጅግም ያስፈራጋል። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል እውነት ነው አማራ ትግሪ፣ ኦሮሞ ጉራጌ አሁንም እኮ ብሔር ረሳት ይሆናል ሌሎችም ሌሎች ብዙ ብሄሮችን እያነሳን ሰው ሆነን ተፈጥረን ሳለን እርስ በርሳችን እየተከፋፈልን እንገኛለን። እስቲ ጥያቄ ልጠይቃችሁ። የመጀመሪያው ዓለም ጦርነት ከተከሰተ ስንት ጊዜ ያሳለፈ ይመስላችኋል? እንደ ቅድሙ ተናገረዋላችሁ ላችሁ አታውቁትም። ልንገራችሁ ግን አታውቁትም አልኳቸው። ምታቁም ትኖራላችሁ። ይቅርታ ይቅርታ፣ መቶ ዓመትን አስቆጥሯል። ከዛ በፊት ሁለት ሺህ ዓመት ወደኋላ ስንመለስ ይህ የመጣር መጀመሪያ እንደሆነ ግን ተነግሮናል። ስለዚህ የመጨረሻው ዘመን መጀመሪያ መሆኑን አወቅን ማለት አይደል? ሌላኛው ነገር የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው ብሎ ተናግሯል። ጌታችን ማርያምን በጣም ያስፈራቃል። የምጣር መጀመሪያ ናቸው አስባችሁታል። ከዚህ በላይ ምን ሊፈጠር እንደሚችል የምድር መናወጥ በልዩ ልዩ ስፍራ ይሆናል። ያው ጊዜያችን የረሃብ የምድርን መጨነቅ የምናይበትም ጊዜ ይሆናል አይደል? ለምሳሌ በጎፋ በጠለምት በደሴ እንዲሁም በተለያዩ የሀገራችን ክፍሎች ላይ የተነሳውን የመሬት መንሸራተት የመሬት ናዳ መመልከት ይቻላል። ሶ እነዚህ ሁሉ በአንድ ላይ ሆነው የመጨረሻው ዘመን መጀመሪያ መሆኑን እንድናውቅ ይረዱናል ማለት ነው። ስለዚህ የመጀመሪያው ምልክት ይህን ይመስላል። ሁለተኛው ምልክት በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ያው በተለያዩ የሀገራችን ክፍሎች የሚገደሉ ክርስቲያኖች፣ የሚቃጠሉ ቤተክርስቲያኖችን ማየት ለማዱኖብናል። እንደ ሀገርም በኢራንና በኖርዝ ኮሪያ ቤተክርስቲያኖች ለመንግስት ስጋት እንደሆኑ ተወስዷል እና ክርስቲያኖች ከተገኙ ይታሰራሉ ወይም ከዚህ የከፋ ነገር ይደረግባቸዋል። ግን ያው ይህም እኛን ያስገርመል ምክንያቱም ጌታችን ቀድሞ ነግሯል። ወደ ሶስተኛው ምልክት እናልፋለን። ብዙ ሀሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ይሄ አይዶን ሃቭ ወርድ ራሱ ማለት ነው። የምር እነርሱን ለሚከተሉ አማኞች ይህን ጥቅስ እናገራቸው እስቲ። ለነገሩ ሳያነቡ ቀርቶ ሳይሆን ስላልተረዱት ነው። አምላክ የገልጽላቸውን ዘንድ እንጸልይላቸው። አራተኛው ምልክት ያው፣ አራተኛው ምልክት ከማውራታችን በፊት ግን ለሆነ ሀሳብ ልንገራቸው እሺ። ይሄ ሀሳብ ምን መሰላችሁ? ሚሊኒየም ነው። መቼም ሁላችሁም እዚህ የምትሰሙኝ ሚሊኒየም ነው ያከብራችኋላ። መች ነበር ያከብራችሁት? እስቲ ተመልሳቸው

ስለዚህ ሚሊኒ የሚከበረው በየ1000 1000 ዓመት ጋፕ ነው ማለት ነው። ግን ከኛ ርስ ጋር ምን ያገናኘዋል? የዮሐንስ ራእይ ምዕራፍ 20 ከቁጥር 1 እስከ 10 እኔ በትንሹ ላንብብላችሁ፣ እናንተ ደግሞ ሙሉን ጨርሳችሁ ታነቡታላችሁ። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውንም እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቅም ታለው፣ አሕዛብንም ወደፊት እንዳያስት ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚህ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባል እያለ ይቀጥላል። እና ዋናው ሐሳብ እንመሰላችሁ፣ ከኦርቶዶክስ ውጭ ያሉ ሌላ አማኞች በዚህ መጽሐፍ ቅዱስ ጥቅስ ላይ ያለውን አንድ ሺህ ዓመት መነሻ በማድረግ ስለ ጌታችን መምጣት የየራሳቸው የሆነ እይታ አላቸው። ለምሳሌ የዌስተርን ክርስቲያኖች ኤሚሊኒያሊዝም፣ ፖስት ሚሊኒያሊዝም እና ፕሪ ሚሊኒያሊዝም በሚባሉ ሐሳቦች ተከፋፍለው እናገኛቸዋለን። ያው ያን ያህል ስለ እነሱ መውራት ባያስፈልግም ሐሳባቸው ምንድነው የሚለውን ለመግለጽ ያክል የሚሊኒያሊዝም ምን ብሎ ያስባሉ? እዚህ መጽሐፍ ቅዱስ ላይ የተቀመጠው አንድ ሺህ ዓመት ማለት ጌታችን ከመጣ በኋላ እና ዳግመኛም ደግሞ ከመምጣቱ በፊት በመሃል ያሉ በጣም ብዙ ሺህ ዓመታቶች አሉ እነዚን ለመግለጽ ነው ብሎ ይናገራሉ። ያው ሐሳባቸው በትንሹ እኛ ጋር የሚቀራረ ይመስላል፣ ግን በጣም ብዙ ዲፈረንስ አላቸው በጣም ማለት ነው። ሁለተኛዎቹ ፖስት ሚሊኒያሊዝም ናቸው። እነዚህ ደግሞ ምን ብለው ያስባሉ መሰላቸው? ጌታችን ከመምጣቱ በፊት አንድ ሺህ ዓመት ወንጌል በዓለም ይሰበካል፣ አብዛኛው፣ ሁሉም ማለት ይቻላል ክርስቲያኖች ወደ መሆን ይለወጣሉ ብለው ያምናሉ። ፕሪሚሊኒያሊዝሞች ደግሞ ጌታችን ከመጣ በኋላ ከቅዱሳኑ ጋር ሆኖ አንድ ሺህ ዓመት ይችን ዓለም ገዝቶ ነው የሚያሳልፋት ብሎ ይነገራል። ስለዚህ ይሄ የእነሱ ሀሳብ ነው። እኛ ኦርቶዶክስ ሀዋያኖችስ ስለዚህ የመጽሐፍ ቅዱስ ክፍል ምን ብለን እናስባለን? ይህ ሺህ ዓመት መነሻውና መድረሻው ጎልቶና ገልጾ የተቀመጠበት ቦታ አይገኝም። ትርጓሜ የሚያስፈልገውም ንባብ ነው። በእውቀትና በአምላካዊ ጸጋ የበለጸጉ የሊቃውንት ትርጓሜ የሚጠይቅ ንባብ ሆኖ ይገኛል። ይህን ንባብ ማንም ተነስቶ በሰጠው አስተያየት ትክክለኛውንና አይነተኛውን ትርጓሜ ሊያገኝ አይችልም። ስለዚህ የመጽሐፍ ቅዱስ ክፍል በሊቃውንት መተርጎም ያስፈልገዋል ማለት ነው እኔ በጣም ትንሽ ከትንሽም ትንሽ ሐሳብ ላንሳላችሁ እናንተ ግን የበለጠ እንድታነቡ ስለምፈልግ መጽሐፍ ልጠቁማችሁ። ሺ ዓመትና ሐሳቢ መሲህ በቅንፍ ውስጥ አሰተኛው ክርስቶስ የሚል የሰዋስወ ብርሃን ቅዱስ ጳውሎስ መምህራን ኮሌጅ የሐዲስ ትርጓሜ መምህር የሆኑት መምህር ስቡ ዳምጤ ያሳተሙት መጽሐፍ አለ። ስለዚህ እርሱን እየገዛችሁ እንድታነቡ ስል እጠይቃቸዋል። ስለዚህ መጽሐፍ ቅዱስ ክፍል ስናስብ ማሰብ ያለብን አንድ ነገር መጽሐፍ ቅዱሳችን ስለ ቁጥር ሲናገር፣ ቁጥሮችን ሲያስቀምጥ የጎደለውን ሞልቶ ያነሰውንም አብዝቶ የተረፈውንም ደግሞ አጉድሎ ቀንሶ፣ አጥፎ ከፍሎና ጠቅልሎ ይናገራል። ለምሳሌ ዳዊት በመዝሙሩ ምን አለመሰላችሁ? ስለ ጽድቅ ፍርድ ሰባት ጊዜ በቀን አመሰግንሃለሁ አለ። የእግዚአብሔር ምስጋና በሰባት ጊዜ መወሰኑ ሳይሆን በቀን ብዙ ጊዜ የሚያመሰግነው መሆኑን በፍጹም በሆነ በሰባት ቁጥር መግለጹ። ሌላኛው ሐሳብ ደግሞ ሺ ቁጥር በመጽሐፍ ቅዱስ የቁጥርን መጠን በመግለጽ ብቻ አይወሰንም። በጭራሽ ሺ ቁጥር ከሺ በላይ ብዛት ላላቸው ነገሮች ሁሉ መግለጫ ገጽታ ነው። ለምሳሌ በዘዳግም 3230 ላይ እርሱ አምላካቸው ካልሸጣቸው፣ እግዚአብሔር አሳልፎ ካልሰጣቸው አንድ ሰው እንዴት ሺን ያሳድድ ነበር? ሁለቱስ እንዴት አስሩን ሺ ያሳድዱ ነበር ብሎ ይናገራል። በዚህ ንባብ አንድ ሰው ሺሁን ሁለቱም ደግሞ አስር ሺሁን እንደሚያሳድዱና እንደሚያሸሹ እንደሚያሸንፉም ተናግሯል። ይህ ሺህ ቁጥር የሚገልጸው ግን ብዛትን ነው፣ የቁጥር መጠን አይደለም። የቁጥር መጠን ቢሆን ግን አንድ ሰው ሺህን እንደሚያሳድድ ከገለጸ፣ ሁለቱ ደግሞ በአንጻሩ ሁለቱን ሺህ እንደሚያሳድዱ መግለጽ ነበረበት። ብቻ ተግባበን አይደል? በጣም ብዙ ብዙ ትርጓሚዎች ይኖሩታል። ስለዚህ እነዚህን ሁሉ አሁን ከጠቀምኳችሁ መጽሐፍ ላይ ታገኙታላችሁ። አደራ ሄዳችሁ አንብቡ አንብቡ። ማንብብ ሙሉ ሰው ያደርጋል። ስለዚህ ሚሊኒየም ስለሚለው ሀሳብ አጋጣሚ ብትሰሙ የእኛ የኦርቶዶክሳውያን እምነት ስለዚህ ምን እንደሆነ አወቃችሁ ማለት ነው። ስለዚህ አራተኛውን ክፍል እንቀጥል። እንግዲህ በነቢዩ ዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ፣ አንባቢው ያስተውል፤ በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፤ ሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፤ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ፣ እያለ ይቀጥላል። በየአጥቢያው የሚሰማውን ክፉ ወሬ ስናስተውል የዚህን ትንቢት ተፈጻሚነት እንዳገኘ ያረጋግጥልናል። አስተውሉ እስቲ፤ የተሐድሶ ሴራ በቤተክርስቲያን ውስጥ የሚፈጠሩ ጭቅጭቆች፣ በመነኮሳትና በካህናት የሚነሱ ሐሜቶች፣ ሙሰኝነት፣ ዘረኝነት ምን ይነግሩናል? በውጭ ሀገርም ሆነ በሀገር ውስጥ በየቦታው አቋቋምን የሚሉ ሰበካ ጉባኤ ሳይሆን ራስ ገዜ ቦርዶቹ አስተዳደር ግፍ ደግሞ በሚገርም ሁኔታ የሚያገለግለውን ካህን የሚያዩት እንደ እግዚአብሔር ካህን ሳይሆን ከአንድ ቅጥር ሰራተኛቸው በታሽ ስለ አስተዳደሩ እንዲያውቅ አይፈልጉ። እነሱ ያዘዙትን ብቻ ይሰብካል፣ ይናገራል። ካህኑም ሲፈልጉ የሚያኖሩት ሲፈልጉ የሚያባርሩት ሆኗል። ይህን አስር አለ ዘመናት ቤተክርስቲያን ከኖሮችበት አንጻር ስናየው እጅግ የራቀና አጸያፊ የሚባል ብቻ ያሳዝናል። አምስተኛው ወይም ደግሞ የመጨረሻው ምልክት ያው ነገር ያቸዋለሁ በጣም ብዙ ምልክቶች አሉ። እነዚህን ግን ማንበብ ይጠበቅባቸዋል። እኔ ካለኝ ጊዜ አንጻር በጣም ትንሾቹን ነው እያቀረብኩ ያለሁት። ብቻ ግን የመጨረሻውን አሁን እናያለን። ሀሳቢ መሲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያ ከመለሰላቸው ዋናውና ቀዳሚው የምጽአቱ ምልክት የሀሳቢ መሲህ መምጣት ነው። ሀሳቢ መሲህ ማለት በቀጥታ ትርጉሙ ሐሰተኛ የሆነ በስሙ ማለትም በኢየሱስ ክርስቶስ በአምላክ ስም የሚመጣ የክርስቶስ ተቃዋሚ ማለት ነው። ትርጉሙን ደግሞ አስፍተን ስናየው ከሃይማኖት ጋር ተያያዥ የሆኑና ያልሆኑ በዓለም እየተካሄዱ ያሉት ሐሰተኛ ጉዳዮችና የጥፋት መንገዶችን በሙሉ ያጠቃልላል። የሐሳቢ መሲህ የጥፋት ስራዎች ሳያውቁም ሆነ በተለይ ሆን ብለው በዓለማውያንና በክፉ መናፍስት ተከታዮች እየተፈለሰፉ በሚከሰቱ ሁኔታዎች የሚካሄዱ ናቸው። ለምሳሌ አስባችሁታል? ታለ ኤቲኤም ምናምን ስትጠቀሙ፣ ግን ወደፊት ለሚመጣው እኮ ሐሰተኛው መሲ እኛ መንገድ እየሆነ ነው። ያው አሁን ላይ ኤቲኤም አለመጠቀም ከባድ ሆኖ ሊሰማችሁ ይችላል። ግን የምር እንደዛ ነው። ምን እያልኳችሁ መሰላችሁ? ኤቲኤም ስትጠቀሙ ምናምን፣ ስለዚህ ብራችሁን እናንተ ዲጂታሊ ወደ ማድረግ ቀየራችሁት ማለት አይደለ? ሶ ዋ የሆነ ሰዓት ላይ ለምሳሌ ኤቲኤም ቢጠፋ፣ እናንተ ብር አይኖራቸው። ሶ ብራችሁን ማን ያዘው ማለት ነው? ባንክ። አሁን እነዛ ሲስተሞች ወደ አንድ ወደ አንድ እየሆኑ ይመጡና ይህ ሐሰተኛው መሲ ይገዛው ሆኖ ይገኛል። ሶ እሱን ያልተከተለው ሁሉ ብሩን እያቋረጠበታል። መረጋድ አበሉ ማጣጡ ሚዛን የሚረብቱ እንትሱ ልትከተሉ። ዋናው ሀሳብ ምን መሰላችሁ ብቻ በእያንዳንዱ ነገር እኛን ለመቆጣጠር ነው የሚሞክረው። እኛም በቁጥጥሩ ስር ከወደቅንለት በኋላ የእርሱ ተከታይ አድርጉ የአምላካችንን መንግስት እንዳንወርስ ይፈልጋል። ስለዚህ ኤቲም አትጠቀሙ እያልኳችሁ አይደለም። ሌላም ሌላም ብዙ ቴክኖሎጂዎችን አትጠቀሙ እያልኳችሁ አይደለም። ግን ስንጠቀም እያስተዋልና ኦርቶዶክሳዊ በሆነ አግባብ ይሁን። ሌላኛው ነገር ደግሞ ከእግዚአብሔር የተገኙ የሃይማኖት የስነ ተፈጥሮ የጋብቻና የመሳሰሉ ድንበሮችን ማፍለስ ዓላማ ያደረጉ እንዲሁም መንፈሳዊ ባህል፣ ሰብአዊ ክብርና የእድሜ የቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ እነዚህ ሁሉ ከሐሳዊ መሲህ መደብና ከዓለም ፍጻሜ ጋር አብረው የሚሄዱ ናቸው። እንደው ትንሾቹን ለማየት ያክል አንደኛው የሃይማኖት ድንበርን ማፍለስ አባቶች ያኖሩትን የሰሩትን የቀድሞውን ድንበር ምልክት አትፍለስ። እንዴት ይፈጸማል መሰላቸው? ሰዎች የእግዚአብሔር ማንነት እንዳያውቁ ከማድረግ ይጀምራል። ከዚህም አንዱ ሐሳዊ መሲህ በእግዚአብሔር ስም በተለያየ ሁኔታና መንገድ መገለጥ ነው። ይህም እንደ መድኃኒታችን ኢየሱስ ክርስቶስ ትምህርትና የቅዱሳን ስብከት መሰረት ከክርስቶስ ወደ ሰማይ ማድረግ በኋላ የሚመጣ የክርስቶስን የእግዚአብሔርን የባሕርይ ልጁ ነው ብሎ የማይሰብክ ሁሉ ሌላ አምላክን የሚሰብክ ሁሉ መደቡ ከሐሳዊ መሲህ ትምህርት ይመደባል በመሆኑ ከዚህ በፊት ያለፉ አምላክንን ብለው የተነሱ እንደ ቴዎደስ ዘግብጽና ይሁዳ ዘገሊላ የመሰሉ ሁሉ፣ በኋላ በየጊዜው የተነሱና በዚህም ወቅት የዋሁን ህዝብ ኢየሱስ ነኝ፣ ኢየሱስ በእኛ ዘንድ አለ እያሉ የሚያጨበረብሩ ሁሉ ሐሳውያን መሲዎች ናቸው። ከዚህም ሌላ ክርስቶስን ከአብ የሚያሳንሱ ሎቱ ስብሐት፣ ነቢይ ነው ብሎ የሚያምኑ በመናፍስት አሰራን የሚጠነቁሉ በማቴሪያሊስት ወይም በቁሳውያን በኢቮሉሽን በዝግመተ ለውጥ ማለት ነው ትምህርት አምነው አምላክ የለም የሚሉ ሁሉ ወዘተ የሐሳዊ መሲህ አካላት ናቸው። ስለዚህ ከነዚህ ሁሉ ሳ የምንረዳው የክርስቶስ የምጽአት ጊዜው መቃረብ ምልክት መሆኑን የማያሻማ ሀሳብ ያደርገዋል። ስለዚህ ሀሳቢን ከመጨረስ በፊት የመጨረሻ ፍሬ የሆነ ሀሳብ ልንገራችሁና እንጨርሳለን። ዳግም ትንሳኤ የጌታ መምጫ መች በምን ሰዓት በምን ቀን እንደሚሆን ከእግዚአብሔር በቀር ማንም የሚያውቅ የለም። ይህንንም ስለዚያች ቀንና ሰዓት ግን ከአባት በቀር የሰማይ መላእክትም ቢሆን ልጅም ቢሆን የሚያውቅ የለም በሚል ተገልጾ እናገኘዋለን። ጌታችን የምጽአት ቀን እንዲገልጽ ያልወድዱ ለምን ይመስላችኋል? እስቲ ያው የፍርድ ቀን ሩቅ መሆኑን ካወቅን ነቅተን ተዘጋጅተን በመጠበቅ ፈንታ ችላ ልንል ስለምን ጊዜው መቅረቡን ካወቅን ደግሞ ከመፍራታችን የተነሳ ስለ እርሱ መምጣት ብቻ በማሰብ የዚህን ዓለም ኃላፊነታችንን ሁሉ እንዳልዘነጋት አታስቡ። ይሁንና ጌታ ቀኗንና ዕለቷን ለይቶ ባይገልጻትም በምጽአቱ ዘመን አቅራቢያ የሚታዩትን ምልክቶች ዘርዝሮ ገልጾልናል። ከነዛም በትንሹ ውበት ትንሹ በጣም በትንሹ አይተናል። ሰው እነዛን ተመልሶ በደንብ በደንብ ሪላይዝ ማድረግና ማስተዋል ይገባናል። ማስታወሻ የጌታ የመምጫው ዕለት መቼ እንደሆነ በግልጽ ባይታወቅም እንኳን ቅድስት ቤተ ክርስቲያናችን የምጽአቱ ቀን በተጸነሰበት ከሙታን ተለይቶ በተነሳበት 29 እሁድ ዕለት እንደሚሆን ታምናለች፣ ታስተምራለች። ግን ግን ግን ግን በዳግም ምጽአት የሚመጣው ማን ነው? በዳግም ምጽአት የሚመጣው የድንግል ማርያም ልጅ ኢየሱስ ክርስቶስ መሆኑን ዮሐንስ በራእዩ ገልጾታል። ምን አለመሰላችሁ የወጉቱም ሁሉ ያዩታል። የመጨረሻ አንድ ንግግር ልናገር፣ የመጨረሻው ፍርድ ቀን ቀርቧል። አሁን ሆነም አልሆነም አንተ ላንቺ፣ የዓለም መጨረሻም ሞትህ ሞትሽ ነውና ሁልጊዜም ቢሆን ተዘጋጅተን ንስሐ ገብተን ነቅተን እንጠብቅ። ኤፍሮን ነኝ ሰላሙ